ቢጥር ቢፎካከር ከለማት ጎዳና ሁሎም ስንሰራ ነው የእድገት ብልጽግና እኛው ብንስማማ እኛው ብንፋቀ የለፋ

እንደውም ተዳዊ እያጨናነቁት ስለሆነ ፈቃደኛ ሆኖ ሁለትም አይደለም አንድም አንድም ብቻ ሳይሆን መጥቶ አይቶ እንትላ ማለትም ልቦና መነሳሳት ስለሚፈልግ በዚህ አጋጣሚ አንድ ሞራል ብትሰጡልኝ ደስ ይለኛል። ከዚህ ባለፈ ደግሞ ተሰርቶ ሲያልቅ ደግሞ በተለየ መልኩ የምንመሰጋገንበት እድል ይኖረናል ብዬ አስባለሁ። የምትለው ነገር ካለ አንተ የሆነች ነገር ቲፕ ከዛ ወደሚደረግላቸው ሰዎች አሳብ ካላችሁ ጥኛ አመሰግናለሁ። ያው ከገንዘብ ባሻገር እንደዚህ አይነት ስራዎች ሲሰሩ ማህበረሰብን መስራት ነው። ማህበረሰብ ሲሰራ ሀገር ማራ ነው የምትሰራው። እኛ የምንኖርበትን ቤት እናውቀዋለን። ቢያንስ እንደዚህ አይነት ቤቶች ላይ ደግሞ ዝናብ ክረምት ሲመጣ የሚቸገሩ እና የሚፈተኑ ክረምቱ የሚፈተናቸው ገና ክረምት መምጣት መምጣቱን ሲያሰቡት የሚጨንቃቸው ብዙን ኢትዮጵያኖች አሉ። ስለዚህ እኛም እንደ ድርጅት ሪልስቴት ካምፓኒ ነው ያለን። ማንኛውም ሰው በኢትዮጵያዊነቱ አትሊስት መሰረታዊ ነገር ነው መጠለያ፣ የጭቃ ቤት እንዲኖረው ብለን ነው የምናስበው። ስለዚህ ከዛ ከዛ አኳያ ስለሆነ ይህንን ለመስራት በፍጹም ፈቃደኝነት ነው የተስማማ ነው በተሰጠን የአንድ ወር ፕሮጀክት ነው እና በተሰጠን በዚ አጭር ጊዜ ሙሉ ጊዜን ሰጥተን በተቻለ አቅም ቶሎ ለማስረከብ እንሞክራለን እና ከዚህ በፊትም ደጋግሜ እንደምለው ማህበረሰቡን መደገፍ የኛ የካምፓኒያችንም እንትን ፍላጎት ስለሆነ ቀጣይ በብዙ ነገሮች እንገናኛለን። እነዚህን የተሰጡንን መጨር ጊዜ ለማስረከብ እንትንላለን። ማማሩ ታራሶ ባለፈው በጀሞ ፖሊስ ጣቢያ አካባቢ በገጠመኝ ችግር ወደ ቦታው ድረስ በመሄድ መፍትሄ ለማምጣት ቀጣይ እንዲህ አይነት ችግርም እንዳይገጥም ወረዳ ላይ ሌላ ተጨማሪ ድጋፍ ሁሉ አደርጋለሁ ብሎ አጋጣሚ ቃል ገብቷል። ምናልባት ሌላ መድረክ መፍጠራችን ወደፊት አይቀርም። ያው የምስጋና መድረክ ስለምንፈጥር እዛ ላይ ከመናገራችን በፊት አጋጣሚን ስላገኘው ነው የካሜራ ይፈልጋል። አጋጣሚ ሆነው እኛ አካባቢ ችግር ተፈጥሮ ፖሊስ ጣቢያ አካባቢ የተጎዱ ስቲል ከሕክምና ስራ ያሉ ፖሊሶች አሉ። እሱ ደግሞ አንዱ የተፈጠረው ከቴክኖሎጂ ጋር በሚያያዝ ነው። ካሜራ ቢኖረ ኖሮ እዚ አካባቢ ጥቃት ችግር የፈጠሩትን ማንነታቸው መለየት ይቻል ነበር እና በራሱ ተነሳሽነት ነው። በነገራችን ላይ የተወሰነ ጊዜ ሰጠንና መደገፍ ያለብን ደግፋለ ያለው እና አሸናፊ እና የእሱ ክሩ አጋጣሚ ሆነ በቤት ሆናም ብቻ አይደለም የሆነ ችግር ሲፈጠርም ካስተዳደሩ ጎን መሆኑን በዚህ አጋጣሚ እንድታቁልን ነው። እኔ አሁን በእውነቱ እንደዚህ ይህንን በዚህ እንትን እንደዚህ መንግስት እንደዚህ አድርጎ ይህንን አንጥቶ እኛን ለመርዳት በመነሳሳቱ እና በጣም እናንተንም እንደው የተትረፈረፈ ርሜ የሄዳችሁ በትንኩል እንደው የቀና ያድርገው አገራችን እኩሉ ሰላም ያድርግልን። እናንተንም የሄዳችሁበት እኩሉ ጤናችሁ ውስጣችሁ ከእንቅፋት አይካችሁ ው መንግስታችንንም እድሜና ጤና ይስጠው ነው የምለው። አሁን በእውነቱ እንደዚህ አስቦ እንደዚህ የሐቅማችን ደከመ እንደዚህ ማቃናት ማለት በእውነት ከሰና ይገኛል እንጂ መቼም እንግዲህ። እና ምርቃ ነው። አዎ እና እድሜና ጤና ይስጣችሁ ነው የምለው። ሁላችሁ ሄዳችሁበት በኩል የቀና ይሁን። ባይኔ በላይ እግዚአብሔር ይጨምርበት ያላችሁ ሁሉ እኛ ምንም አላሰብነውም። እንድሩ ለቤት እንደዚህ ይሰራል እና ብለን አላመንም እና ሳህን እየደቀን አሁን ይቺ ስትታይ ቤት ትመስላለች። በውስጡ ሳህን እየደቀን ነው። ሆን በጀርባ ሲሰራ ነው የባሰ የፈራረሰብን ያሲፈርስ እንግዲህ አሱሮ ሙሉ ዝም ብለን ነው ቁጫል ያው ይህር ነ ቀበሌ እየጠየቅን ነው ቁጫል። አሁን ደግሞ መምጣታችሁ እግዚአብሔር ይስጥልህ። ያሰባቸውን እግዚአብሔር ይስጥላቸው። እድሜና ጠንካ ይስጣችሁ።